ሲሰሩ እዩት። ባለፈው ስሰራው እንደዚህ አልነበረም። አሁን ይሄ አምስት ቀን ነው። ሰኞ፣ ማክሰኞ፣ እሮብ፣ ሐሙስ፣ ዛሬ አርብ ነው። አምስት ቀን ሙሉን ያቆየሁት እዚህ ጋር ቀምሾዋለሁ። በጣም ነው የሚጣፍጠው በስም እዩት እና ይሄ ፍሪጅ ተቀምጦ ለብዙ ቀን ይሆናል እና ውዶች ዬ ሞክሩት። በጣም ቀላል ነው ቤት ውስጥ በሚገኝ ህጫውና በኒ ጋር ነው የምጨምሩት የተለያየ ምግብ በተለይ ይሄ ይጠቅማለኛ ጣቢያውን በጣም ነው የሚያቃጥረው፣ በጣም ማለት ነው። እና እዩት እንት እንደተቀየረ መልኩ ማለት ነው። ሶ ይሄን ይመስላል ባለፈው የሰራሁት ነገር ማለት ነው። እንግዲህ ይሄ ነገር ባለፈው ስሰራ ሊብ ላይ አሳይቻችሁ ነበረ። እንደምታዩት ይታያችኋል ተስፋ አድርጋለሁ። ይሄ ካሮት ወይም ደግሞ ከፒስ የሚባለው ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ እንግዲህ የዚህን ነገር አብረን እንቀምሳለን። ይከፈታል፣ ዛሬ ማለት ነው። ከቢስ እና እንዲሁም ደግሞ እዚ ጋር ካሮት ነጩን፣ ብሮከሪ እንዲሁም ደግሞ ሽንኩርት ቃሪ አድርጌ፣ በከር ወይም ቨኒጋር፣ ጨው አድርጌ ተዘፍዝፎ ነበረ ምክንያቱም አረባ ገር ያለው በጣም ይሰራር እና በጣም ነው የሚጣፍጠው። ሰው ለመጀመሪያ ጊዜ ራሴንች እየስሰራ እና ዩቲዩብ ላይ ራሱ ሰርች አድርጌ ሰርች አድርጌ የሚያሳየኝ ሰው አልነበረም። ጠይቅ ማለት ለመስራት ፈልጌ እንዴት እንደሚሰራ ሰርች ሳደርግ ምንም ላገኝ አልቻልኩኝም፣ እና ሊቭ ላይ ነበር ስሰራ የነበረው ይሄን ነገር ዶችዬ ይሁ ቃሪው ወስም እና ነጭ ሽንኩርት ይሄ ብሮኮሪ በጣም ነው የሚጣፍጠው። ለጤናም ጥሩ ነው፣ ብሉ ይሄ እንደዚህ ሆኖ በነገሮች ላይ ብቻውን ሳይሆን የምትበሉት የሆነ የሆነ ምግብ ስትሰሩ ይበላል። ዋው ማርያምን ሽንኩርቱ የሆነ ምግብ ስትሰሩ ሽንኩርቱ ያው ብቻውን ለመብራት ይከብደኛል፣ ምክንያቱም ከምግብ ጋር ነው የሚበላው። እና ሴትዬ እንግዲህ ዛሬ ኮሜንት ትሰጠኛለች። ዛሬ ነው የምትቀምሰው ማለት ነው። እኔም ዛሬ ነው የምቀምሰው እንዴት እንደሚጣፍጥ። ይጣፍጣል ብዬ አስባለሁ። ካሮት በነገራችን ግን በእጅ አይነካም። በእጅ የነካሁት እንጂ በእጅ አይነካም። እስኪ እንግዲህ ይሄ አብረን እንቀምሰዋለን ማለት ነው። የሆነ ምግብ ስትሰሩ አብራችሁ ከእሱ ጋር እዩት። ይሄ ማለት ነው ያያችሁት፣ እንዴት እንደተቀየረ እስኪ እንቅመሰው። በነገራችን ላይ በጣም ነው ይሄ ከሰላጣ ጋር ውይ፣ ካአረቱ ተረጠጠ

ደግሞ ለመቅመስ ነው እንጂ እንዲሁ አይበላም። ብዙ ጊዜ ከምግብ ጋር ነው ከሌላ ነገር። ዋው ይህ ጣፍጣል። ዋው

ይሄ ቃሪያ ነው። ሽንኩት ሁሉም ያቃጥላል። እናንተ እና እንደምታዩት ይሄ ከሳጋጣ ጋ እንዲ ፓስታ ነኳጋኒ ኤጎስት ሰው